አያ እንዴት ነህ? ሰላም ሰላም። እንዴት አመሻችሁ? አሊ እንዴት ነህ? ደና ነህ ወይ? እንግዲህ እንደፈረደብ ፎሎ አርጉኝ ብለ አልተሳካልህም። አሁን ደግሞ ደሞ አን ፎሎ አርጉ ብለ በዚህ ስድስት ቀን ውስጥ በአንድ ቀን ነው ስድስት ቀንም አልታገስም አልችልም። በአንድ ቀን ውስጥ አን ፎሎ አርጉ ፎሎ ያረጋችሁ ብለ አካውንቴን ወደ ነበረበት መልስልኝ አሁን አንፎሎ ከተባበሩህ አሁን ደግሞ አንፎሎ ስትላቸው ችግሩ ፎሎ ነው የሚያደርጉት። መራባሽ እንሞክራለን ደግሞ ዛሬ እንዳጋጣሚ ስድስት ቀን ቀረው ስል ዋርኒንግም ሰጠ። ለስድስት ስድስት ቀን ማለት ነው። ቲክቶክ ሁላ ነው የተመቀኘ። አየህ? አዎ በጣም የሚገርም ነው። ተባበረብህ። በጣም ገርሞ የነበርት ታውቃለህ። በቃ ተናድጄ ወጣሁኝና በሌላ አካውንት ነበርን ያንንም ስሞክረው እምቢ ሲለኝ ታኛው ይገብች ለምን ደጋ ሸር ነው እንደገና ይወደኛል ከተኛ በቀስከሽ የገባውም ማለት አው ለማንኛው እንግዲህ ብዙ እንትን ብላል። ጽናት ግን በደንብ አርነቂያለሁ። ከምንም በላይ ሌላው በሰው እጅ ያለ ነገር ነው። እጅ ያለ ነገር ደግሞ አትተማመንበትም። ተማመንም የምትችለው ፈጣሪህንና በጅ ያለውን ያንተን አቅም ነውና ያለህን ጽናት በጣም አድንቅ ያለው። እኔ ፅኑ ሰው፣ በአቋሙ የማይወላውል ሰው ደስ ይለኛል። የሚሳካለትም እንደሱ አይነት ሰው ነው። ጽናት ያለው ሰው፣ የሚታገስ ሰው በጽናት አብቱ ንድ እንደው ዝም ሲልብክ አቋርጠህ የምትቶ መስሎኝ ነበር። ያው አቋርጠ ብትቶ ኖሮ ምንም አይነት ቦታ አይኖረኝም ነበር። ለአንተ ግን አንተ አብቱ ንድ ታግለሃል። ጀግና ነህ። ይህን ጽናትህን ከቀጠልክበት ነገ ትልቅ ደረጃ ያደርሰሃል። እንግዲህ እኛም ጽናትህን አይተናል። ከዚህ በኋላ የእኛን ሰዎች መለመን አያስፈልግም። አምስት መቶ ሺህ ብር ብቻ ሳይሆን እኔ አንድ ሚሊዮን ብር እሰጥሃለሁ። አደራ የምልህ ግን አደራ የምልህ ግን ይህንን ብር በቀልድ ሳይሆን ለቁም ነገር ነገ ለሌሎች ለብዙ ሰዎች የስራ ድል የምትፈጥርበት አላማ ላይ እንድታውለው ብቻ ነው አደራ የምልህ። ከዛ ውጪ ፎንትኑ አክሴፕት ያደረግንህም በጣም ብዙ ሰው ሼር እያደረጉልን ስለነበረ በጣም ብዙ ሰው የሰራውን ቻለንጅ ያስጀምረኝ ብለህ የሰራውን ቪዲዮ በጣም ብዙ ሰው ሼር ስላደረገልኝ፣ ከዛ ደግሞ ባለፈ ከእንትን ባለፈ ደግሞ ሼር ከማድረጋቸው ባለፈ ደግሞ አንተም እንድትጠቀም ዋናው ቴች ደሊቨሪ የተከፈተው እንደዚህ በስደት ሀገር ያሉ አረብ ሀገር ያሉ ወንድሞቻችንን የስራ እድል መፍጠር፣ የእነሱን ህይወት መለወጥ፣ ማገዝ ስለነበረ የኛ በጣም ትልቅ ፕሮጀክት ያለን ሶፍትዌር ካምፓኒ ያለኝ አሁን ደሊቨሪ ካምፓኒ አይደለም ሶፍትዌር ካምፓኒ አለማችን የደረሰችበት የቴክኖሎጂ አርቲፊሻል ኢንተለጀንስ ስራ የሚሰራበት ሶፍትዌር ካምፓኒ ያለኝ ሰው ነኝ። ስለዚህ ኢቴሽ ደሊቨሪ በጣም ኢምንት ነው ለእኔ ቀጣይም ብዙ አሁን ላውንጭ የምናደርጋቸው በጣም ብዙ ፕሮጀክቶች አሉን። በጣም ብዙ ትርፍ የምናገኝባቸው ለእኛ አይደለም ለሀገር ብዙ ለውጥ እንትን የምናደርግባቸው እና ለእኛ ፎሎ ምናምን ምንም አይሰራልንም አክሴፕት ያደረግን ጀስት ፎሎ ለማግኘት ፈልገን ሳይሆን አንተ እንድትጠቀሙ ዋናው ድርጅቱን ዓላማችንም የሀገራችን ልጆች መጥቀም፣ ሁለተኛ በጋራ በህብረት በአንድነት ተጋግዞ መስራትን አብሮ መብላት ብቻ ሳይሆን አብሮ መስራትንም ትሬንድ አድርገን ለማምጣት ነው። ኢቴሽ ደሊቨሪን ለመክፈትና ይሄንን ሁሉ ወይ ለመምጣት የፈለግ ነው የጀመር ነው እና ይህንን ደግሞ እንዲያምኑን ፎሎውን ፈልገ ነው እንዳልሆነ ይህንን ቻሌንጅ የሰጠንህ እንዲያምኑ አካውንቱን ዲአክቲቭ አድርገን ስንወጣ እንግዲህ ማረጋገጫ ይሆናቸዋል ብዬ እንትን አደርጋለሁ። ያው በተግባር ሲሆን ደስ ስለሚል አካውንቱን ዲአክቲቭ አድርጌው ከነገ በኋላ ስለምወጣ ፎሎውን ፈልጌው እንዳላደረግኩት እንዲያውቁ አምስት መቶ ሺህ ብቻ አይደለም አንድ ሚሊዮን ነው የምንከፍልህ። እንግዲህ እንኳን ደስ ያለህ። አላቅም። ራት የለኝም። ምን ማለት እንዳለብኝ አላቅም። የምር በቃ እኔ የገንዘቡ ጉዳይ አይደለም፣ ወላ ነው የምላቸው የገንዘቡ ጉዳይ አልነበረም። በቃ የዚህን ያህል ያንገበገበኝ ማለት ነው ግን በቃ እኔ እንጃ እንዳንተ አይነት መልካም ሰው ስላወቅሁ ብቻ እኔ በጣም በጣም ከምልህ በላይ ደስተኛ ነው። በቃ ረጅም እርሜ ከምታስበው በላይ በቃ ፈጣሪ አሳካ ከምታስበው ከምታልመው በላይ አንተ በጣም መልካም ሰው ነው። ወላሂ ወላሂ እኔ እንጃ ብቻ ያ ይዘው በቃ እኔ ማለት ነው በፊትም ወላሂ የምላቸው ዝም ማለት ነው ለፎሎ ፈልጎ እንዳልሆነ ጠንቅቄ አውቀዋለሁ፣ ወላሂ በእርግጠኝነት ማለት ነው። ሆሎ ቢፈልግ ኑሮ እሱ የሆነ ቪዲዮ እንደሚሰራልኝ እርግጠኛ ነኝ ግን የራሱ የሆነ ምክንያት አለው እያልኩ ነበረም ስል የነበረው ማለት ነው። አዎ ይቅርታ፣ ቪዲዮ ምናምን እሱ ራሱ ደርሶኛል ቪዲዮ ስራልኝ ስትለኝ። እና እኔ በተፈጥሮዬ የሆነን ሰው ትብብር ከምጠይቅ ብሞት ይቀለኛል። እኔ ትብብር የምጠይቀው ድንግል ማርያምንና ድንግል ማርያምን ብቻ ነው፣ ሁሉ በእጇ የሆነ የዘላለም አምላክ የሆነ ሰማይና ምድር የማይወስኑትን አምላክ ዘጠኝ ወር ከአምስት ቀን በማህፀኗ ወስና የያዘች ሰባት የእሳት መጋረጃ የሚጋረዱለትን እሳታዊ የሆነ የሆኑ መላእክት በዙፋኑን የሚጠብቁለትን አምላክ ዘጠኝ ወር ከአምስት ቀን ከላይ አንዳች ሳይቀነስ ከታችም አንዳች ሳይጨምርበት፣ ዘጠኝ ወር ከአምስት ቀን በማህፀኗ የእሳት መጋረጃ የተሸከመችው ድንግል ማርያም እሷ እያለች ብሞት እንኳን ሞቴን በጸጋ ጠብቀዋለው እንጂ ከሰው ትብብር አልጠይቅ ተፈጥሮ ይሄ ነው። ለዛ ነው ቪዲዮውን ያልሰራውልህ። ምክንያቱም ፎሎ ባትደረግም ብሩን እንደምሰጠህ አውቀዋለሁ። ብቻምንደማቅ ነው ቪዲዮውን ያል ግን ምንድነው ጸንተ እስከመጨረሻው ባትቀጥል ኖሮ ግን ሰነፍ እንደሆንክ ስለምረዳ ሰባ አራት ሰንቲምም አልሰጥህም ነበር። አንተ ግን አፕ ቱ ኢንድ በየቀኑ በተደጋጋሚ ከቀን ሶስቴ አራቴ ቪዲዮ ትሰራለህ። ውጭትሚስ ጀግናና ጽኑ እንደወንክ ይሄ ማረጋገጫ ነው። ጀግናና ጽኑ ሰው ደግሞ ቢደግፉት ነገ ያኮራል። ቁጭ ብሎ ስጠኝ፣ ይህን ተባበረኝ፣ እንደዚህ እርዳኝ የሚል ሰው አንረዳም። ለምን ደምን እባክህ ተፍተኗ የምናመጣው ብሩን። እየሰራ ግን እየታተረ እንትን የሚያደርግ ሰው አሁን ብዙ ጊዜ ላለው ሰው ነው እንትን የምታደርጉት። ላለው ነው የምታሽቃብጡት ምናምን ይላሉ በተለያየ ጊዜ። ኦፍኮርስ ላለው ነው ምክንያቱም ቁጭ ብሎ የሚለምን ሰው ለማኝ ነው እንጂ ሰራተኛ አይደለም። እየሰራ ግን እጅ ያጠረው አቅም ያጠረው ካፒታል ያጠረውን እንሰጠዋለን። ስትሰጠው ነገ ያኮራሃል። ጥሩ ቦታ ደርሶ ያኮራሃል። እየሰራ እየጣረ ከሆነ። ዝም ብሎ ቁጭ ብሎ እርዳታ የጠየቀ ግን መሰጠት የለበት። ተነስቶ መስራት አለበት። አፈር መጋጥ አለበት። እኔ ቦታ ሊደርስ ከፈለገ ቁጭ ብሎ አንዴ ጅብጋልባ አንዴ ፈረስ እንትን ብለህ ከሚል እንደኔ ዘጠኝ ወር ዘጠኝ ዓመት ጎዳና ላይ ይውጣና እየሰራ ያጠራ። ከዛ ውጪ እኔን ሊተች ቢል የራሱ አፉን ሲከፍት እድሜውን ይኖራል። እኔ ከምድር ከፍ ብዬ በሰማይ ይበራለሁ። ኢንሻአላህ፣ አልጠራጠርም ግን ማለት እኔ ቃላት የለኝ። እኔ በእርግጠኝነት የምነግርህ ነገር አንድ ቀን እስከምትቀር ድረስ ቪዲዮ መስራቴን አልተውም ነበር። አንድ ቀን ብትቀሪ ተስፋ አልቆርጥም ነበር። ስራቸው ነበረው፣ ግን ፎሎውም ፈልገው እንዳልሆነም ውስጥ ያውቃል። ግን ማለት እኔ በዚህ ውስጥ በጣም ብዙ ብዙ ነገር ነው የተማርኩበት በጣም ብዙ ማለት ነው። በዚህች አንድ ወር ውስጥ አንድ አመት ሆና እስከምትታይ ድረስ ማለት ነው። በጣም በርካታ ነገር በውስጥም በውጭም በጣም ብዙ ነገር ብቻ እንጃ ምን ማለት እንዲያለብኝ አላውቅም። አሁን ዴስታይን እራሱ እንዴት መግለጽ እንዲያለብኝ አላውቅም። የነ እንተንን እስኪ ያስገቧት፣ ካለች ሃዩ ወሮም ያሰራች በትግርኛ ሰራች። በቃ እኔ ልሞት የምር እግዚአብሔር በጣም መልካም ነው። ምክንያቱም በጣም የሌለው የሰዎችን ልብ ያያል። እኛ አሁን እኔ ቤቴን አዳዲስ ነገሮች ሲኖሩ በቲክቶክ ላይ ለማጋራት በዚህኛው አካውንት፣ ይሄኛው ፕራይቬት ጀስት የግል አካውንቴ ነው። እንደዚህ አንዳንዴ ሲደብረኝ ዘና ለማለት ምናምን እንትን አደርጋለሁ ከዛ ውጪ ራሴ ፖስት አደርግበታለሁ። ግን ሚሴጅ ምናምን እንደ ከዚህ በፊቱ ከፍቻ ላይ፣ ምክንያቱም አይ ቲንክ እንደዚህ ክሎዝ ሆኖ ማውራቱ ትንሽ ሰዎች ዝቅ አድርገው እንዲያዩሽ ወይ የሆነ ብቻ ኮሜንቱን ላም ይሰጡናሉ ነው እዚህ በቲክቶክ ላይ የሚል ከሰከስ ባለሀብት አንተን አየን ምናምን እንት በቃ ብዙ ነገር አለ የሚደርሰን የሚጻፍልኝ ኮሜንትና፣ እስኪ እንሞክረው እንደ ሌሎቹ ዝም ብለን ከሰዎች ማለት ከሰዎች ጋር እንደዚህ ቀርበን ሳናወራ ሳንጫወት እስኪ እንሞክረውና ያ የሚሻለው ከሆነ ሰው እንደዛ ስናደርግ የሚመቻቸው ከሆነ የማንረብሻቸው ከሆነ እኛ ደስ ይለናል እንግዲህ ዛሬ የመጨረሻ ገስት ይሆናል ማለት ነው እዚህ ላይ ከዛ ውጭ በኢትኤች ደልቨሪ በትክክል እኛ ገንዘብ ትርፍ የምናገኝበትን እንትን ነው የምናደርገው አዲስ አካውንት እከፍታለሁ በ24 ሰዓት ውስጥ ቻሌንጁ እንዳለቀ በ24 ሰዓት ውስጥ አንፎሎ አድርገው ከወጡልን እንቀጥልበታለን። በዚሁ ፕሮፋይል ግን ፎሎወሩ ከመቶ አራት ሺህ በላይ ከሆነ አንድ መቶ አምስት ሺህም ከገባ አካውንቱን በሀያ አራት ሰዓት ውስጥ ዲያክቲቭ አድርገን ወጣና አዲስ አካውንት እንከፍታለን። ለማንም እንደዛ እንዳታረግ በነገራችን ለምን መሰለሽ እንደዛም አደርገው እኔ እርዳታ መጠየቅ ለእኔ በጣም ሞት ነው። ለምን መሰለሽ እንደዛ ያልኩሽ፣ ሰው የሰው ልጅ ጀግና እንዲሆን መጀመሪያ ድሃ መሆን አለበት። ብዙ ጊዜ ልብ ብለሽ ከሆነ የሀብታም ልጆች የረባ ቦታ አይገኙ። ለምን መሰለሽ ስለማያጡ ነው፣ የሚፈልጉት ነገር ስለሚሰጣቸው ነው። ብዙ ጊዜ የድሃ ልጆች ታምር ሰርተው ማመን በሚከብድ ደረጃ ላይ ታገኛቸዋለሽ። ለምንድን ነው እንደዛ የሚሆኑት? ማንም ረዳት እንደሌላቸው፣ ማንም እንደማያግዛቸው እርግጠኛ ስለሆኑ ችግራቸውን፣ ድህነታቸውን በራሳቸው ተቋቁመው ድል ማድረግ ነው ያላቸው አማራጭ። ያንን ደግሞ ያደርጉታል። ተገደው ሲያደርጉት ደግሞ ይሳካላቸዋል እና ብሞት ብሞት እርዳታ ሰው እንዲረዳኝ አልፈልግም። ፎሎው ያደረጉኝም አሁን ፎሎ አስደረጉ ቻለንጁን ስናደርግ ፎሎውን ለማግኘት ቻለንጁን የሰጠ ነው የመሰላቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ቻለንጁን የሰጠናቸው ናቸው ፎሎወሩን ለማግኘት ወይም ደግሞ እነሱ ፎሎ ስላደረጉ እነሱ ፎሎ ስላደረጉን እኛ ብዙ የምናተርፍ ወይም ቴች ደሊቨሪ ብዙ የሚያተርፍ የመሰላቸው አሉ። ስለዚህ ለነሱ እንትን ማድረግ ስለምፈልግ የእነሱ እርዳታ የማያስፈልገኝ ብቻዬን የምቆም ሰው እንደሆንኩ እንዲገባቸው ፎሎ አንፎሎ አድርገው ካልወጡ ዲያክቲቭ አድርጌው አዲስ አካውንት እከፍታለሁ። በዛ አካውንት ስራዬን አስተዋውቃለሁ ማለት ነው። ከዛ ውጪ በዚህኛው አካውንቴ የምፈልገውን ጀስት እራሴ ዘና ስልክ ከዚህ በፊት እንደምፖስተው እየጨፈርኩ ምን እያልኩም ምን እያልኩም በዚህኛው በፐርሰናል አካውንቴ እንትን አደርጋለሁ። ያው እዚህ ላይ ፎሎ አርጉኝ ብዬ እንትን ስላላደረግኩኝ ግን እኮ ወልዴ አንተ አይደለህም የጠየቅከው የጠየቀው ቲክቶክ ላይ ያለው ሁሉም ማህበረሰብ እኔን ጨምሮ እኔ አሁን እያንዳንዱ የሚፖስታቸውን ነገር ሪፖስት አደርጋለሁ። ምክንያቱም አንደኛ ልጁ የልጁ መታገዝ በጣም ስላስደሰተን፣ ሁለተኛ ነገር ደግሞ ባለፈን ብያሃለሁ፣ የመጣህበት መንገድ በጣም ዋው የሚያስብል ነው ብያሃለሁኝ። ለብዙ ሰዎች ተደራሽ የሚሆን ነገር ነው እያደረክ ያለው ቶ የምንድን ነው የእጣውን እንኳን ብትተወው ማለት እሱን እንኳን ባንነጋገርበት፣ ለብዙ ሰው የስራ ዕድል ከፍተሃል። በጣም ለብዙ ሰው እንደውም አሁን ኢቭን የትራንስፖርቶች ራሱ ጨምረህ ድራይቨሮችን እንደጨመርክ አቃለው እና ለብዙ ሰው የስራ ዕድል ከፍተሃል። አሁን አንተ አይደለህን ፎሎ አድርጉኝ ያልከው፣ እኛንን ፎሎ አድርጉት ያልነው፣ ምክንያቱም የአሊ መሸለም ለእኛ በጣም ስለሚያስደስተን ኢቭን አንተ ባይሞላ እንኳን አምስት መቶ ሹ ብቻ አይደለም ጨምሬ ነው የምሰጠው ብለሃል። ስለዚህ አንተ አላልክም። ሲቀጥል ደግሞ በተለይ በተለይ ይሄ ኮሜንት ላይ ወይ ደግሞ የሆኑ ሪከርድ ተደርጎ የሚለቀቁ ቪዲዮዎች ላይ ያልጠበካቸው ምላሾች ሊኖሩ ይችላሉ። በጣም የተለመደ ነው። በጣም ይሄ ይገርምሃል ወልዴ፣ አንዳንድ ጊዜ ሰዎች ከመንገድ ላይ የታመሙ ሰዎች አንስተው ቤታቸው አስገብተው አሳክመው አስታመው ሲያለቅሱ አብረው አልቅሰው የሚወቀሱ ሰዎች አሉ። እና በጣም ኖርማል ነው ኮሜንት ምናምን በጣም ኖርማል ነው። ስለዚህ ሊከፋህ አይገባም ሲጀምር

ያ ጉዳይ አይደለም። ግን ምንድነው እዚህ ላይ እኔ በጣም የምጠላት ነገር ሳላስበው ማለት ሲጠየቅ ብዙ ሰው ቪዲዮ ሲሰራ በቃ ልመና እንደሆነ ገባኝ። ማለት ፎሎወሩ ተለምኖ ነው የመጣ ረጅኝ እኔ ቆም ጫምባው ልጅ አልሞትም እንደ ለምን እንትንከምል መለመን ጀግና አባቴን እኮ ጥዬ መጥቼ ዘጠኝ አመት ላይ ጎዳና ላይ እያደርኩ የኖርሁ ልጅ ነኝ። እንደ ፎሎ ከነሱ ልለምን እንዴ እነቂኝና ልሙት እንጂ ምን ይሰራልኛል? ዋልዴ ማለጠኔ ልናገር በማለት በመጀመሪያ በጣም ደስ ብሎኛል። ምክንያቱም በልጁ ሁኔታ አይኖ አይኖ በእርግጠኝነት የሰውኛ ስሜት ተሰምቶ ይሄን የምታረግ አም ሹር ሃንድረድ ፐርሰንት እርግጠኛ ነበር ነበርኩ ካለው ከልጁ አንፃር የምር በጣም ደስ ብሎኛል። በጣም ማለት ነው። ምክንያቱም ሰዎች ሰዎችን የሚጥሉበት መንገድ የሚቆፍሩት ጉድጓድ በጣም ከሚገርምህ ነገር ባላሰብከው መንገድ ስለሆነ ስላኮራኝ በጣም አመሰግናለሁ። ልጁ ደግሞ ይገባዋል። አሁን ይገባዋል። አብቱ ይህንድ ጽናቱ ይኸውልሽ። አሁን ከዚህ በላይ በጣም ብዙ አቺቭመንት ማሳካት የሚችል ልጅ ነው። ልጁ ይገባዋል። ሰው ቤት እየሰራ እንደዚህ ሆኖ ይህንን ነገር አድርገው መጣልሽ። ከስር የት አለ አለህ ና ግባ። በእናትሽ ነው ቀን መግባት አይችልም በሌላ አካውንት ይሞክር። አሊ፣ በሌላ አካውንት ከገባህ በጣም ደስ ይለኛል። ምክንያቱም ይሄ ሰርፕራይዝ የመጨረሻ ሆኖ እኔ ቤት በመሆኑ በጣም ደስተኛ ነኝ። ሲቀጥል፣ ወልዲህ አንድ ነገር ልንገርህ ከምንም በላይ ከማንም በላይ አንተ እኔ ስናገር የነበረው ፎሎ የሚደረገው ወይም ደግሞ ኢቲኤች ደሊቨሪን ፎሎ አርጉት ብለን የምንለው እኛ ለራሳችን ስንል ነው። ምክንያቱም በአንድ ድንጋይ ሁለቱ ወፍ እየተጠቀምን ስለሆነ ለአንተ ለቲኤች ደሊቨሪ ፎሎ ምንም ነው፣ ምንም በቃ ምንም ነው። ለምን መሰለ ምንም የሆነበት ምክንያት እነዚህ ልጆች የመጀመሪያው ነጋዴው በዚህ ሁኔታ ተነሳ። አንድም ይሽጥ ሁለትም ይሽጥ ሶስት ይሽጥ ሽልማት አለው እየተባለ ሰው እየገዛው ነው። አንድ ሁለተኛ፣ እነዚህ ልጆች በብዙ መንገድ ሰው ቤት እየሰሩ አምስት ሺ ብር አስር ሺ ብር በአመት የሚያገኙ ልጆች እጣው እድለኛ አድርጓቸው ይሄንን ማግኘት ለልጆቹ ምን ያክል ደስታ እንደሚፈጥር መገመት አያቅተኝም። አይኖ ሰርተው ያገኛሉ። በጣም ጎበዝና ጠንካራ በሚሊዮን የሚቆጠር ያላቸው ሰዎች አሉ፣ አይኖ አውቃለሁ። ግን ጊፍት ሲሆን፣ ስጦታ ሲሆን፣ እድል የሞክራ ስታገኝ ምን አይነት ስኬታማነት እንደሚሰማ ስለማውቅ ይህንን በማድረግ ብቻ እኛ ፎሎ እናደርጋችኋለን። እኛ ምክንያቱም የምንሰራው እኮ ደግ ስራ ነው። ለምሳሌ እዚህ ሊያ ተቀምጣለች፣ ገና ሰው ቤት የምትሰራ የነበረው አወጣች። ሊያን ፎሎ አድርጓት ማለት የሚለውን ሳቢው እሺ ስለዚህ እኛ ይሄንን ነገር ማድረጋችን ደስተኞች ነን። ስለ አሁን እኛ አንተ እንዳትሄድ የምንፈልግበት ምንፈልግበት ምክንያት አለን። በምክንያት ነው። በአንድ ድንጋይ ሁለት ወፍ እየተጠቀምን ነው። ዛት ሚንስ አንተ ለልጁ ብር ሰጠኸውም አልሰጠኸውም ኢቲኤች ዴሊቨሪን እኛ ፎሎ እናደርጋለን፣ ወደን ሳይሆን በግዳችን እንደነገርኩ፣ በዚህ ነገር ወልዲ ሳይሸጡ የሚውሉ ሰዎች እየሸጡ እየዋሉ ነው እውነቱን ስነግረ እኔ እናንተ ጋር በቅርብ ነው ሁለት ቀን ወይ ሶስት ቀን የጀመርኩት። ግን በጣም ብዙ ልጆች ቤት ለቤት የሚሰሩ ልጆችን ለቅመህ ለቅመህ ለቅመህ ለእንደዚህ አይነት ነገር ሲባል ልጆቹ እየገዙ ነው። ገዝተውም እየተጠቀሙ ነው። ስለዚህ እናንተን ፎሎ የማናደርግበት ምን ምክንያት አለ? ብሩን አትስጡ፣ አንፈልግም። ምንም አትበሉ፣ ቻሌንጅም አታርጉ። እኛ ግን እናንተን ፎሎ እናደርጋለን፣ እንከተላለን። ለዛ ደግሞ አዲስ አካውንት እከፍታለሁ እንጂ የማልፈልጋቸው ሰዎችም ስለነኩት ምንም ችግር ይሄ እንትንም እንደዚህ ትብብርም ስለጠየቅን ትብብር ከምጠይቅ እኔ ደግሞ ሞቴን የምመርጥ ስለሆንኩኝ ተፈተኑ። ምንም ችግር አዲስ አካውንት ይቀፋል እናደርጋለሁ። ሌላው ደግሞ በደንብ አሁን ትርፍ የምናገኝበትን በህንድና በፓኪስታኒ ቋንቋ ማስታወቂያ እንጀምራለን እና ምን ያህል ሰው እንደሚያይልን ምን ያህል ሰው ፎሎ እንደሚያደርገን እንግዲህ ለማየት ያብቃቸው። የኛዎቹ እንዲማሩ መማሪያም እንዲሆናቸው አሁን ዘመኑ በደረሰበት በአርቲፊሻል ኢንቴልጀንስ ኤአይ በሚሰሩ ቪዲዮዎች እና ማስታወቂያዎች ከማንኛውም እርዳታ ነፃ በሆነ ማንንም እንትና አድርጉ ሳንል ፎሎ እንኳን አድርጉን ካል ፎሎ እንዲያደረጉን የምንፈልገው አስር ሚሊዮን ነዋሪዎችና ሀያ ሚሊዮን ቪዚተሮችን ነው። እነሱ ደግሞ በአጭር ጊዜ ውስጥ ምን ያህል ፎሎ እንደሚያደርጉን መማሪያ ይሆነናል። ወደፊት እኛ የኢትዮጵያውያን እንዴት መተጋገዝ እንዳለብን፣ እንዴት መስራት እንዳለብን እንትን ማድረግ ያስፈልጋል የምንማርበት ይሆናል። እና እንደዛ እናደርጋለን እንግዲህ እንዳልኳችሁ ኦስማን አሊ ነው እንዴ? አለ ሌላ አሊ የሚላል አሊ ኪንግ የሚል አካውንት አለው። አዲስ ማለት ሌላ አለው በሱ ይልክልሻል ማለት ነው። እንትን አስገቢ ነው የገባሁት ሌላ አካውንት አለ። ዋርኒንግ ሰጥቶት ወጥቷል። ኦኬ፣ የሌላ አካውንቱን እንትን ይበልልኝ። አሁን እዚህ ጋር አሊ ይላክ አሊ ላክላት ገስት ላክላት አሊ ነው የሚለው እሱ ሌላ አካውንት አለ። እሺ፣ እሺ ቀን ነበር ጊዜ የቀረው ስድስት ቀን ነው። አሁን ዋርኒንግ ሰቶት አንተ ሴቶ አካውንቴ ዋርኒንግ ሰቶት እንትኑ እንጂ ሌላ አካውንታለሁ የእኛ የእኛ እንጂ የእኛ የፎሎች አለ እንጂ ስድስት ቀን ነበረ። ስድስት ቀን ነበረ የቀረው፣ ማርያምን፣ ስድስት ቀን ነበረ የቀረው። አዎ፣ እኔ አይተኸኝ ከሆነ ከትናንት ወዲያ እራሱ በአንተ ዋትሳፕ ላይ ኑ ቶሎ እያልኩ ስጮህ ሰምተኛል። እመቤቴን ነው ብለህ በጣም ነበር እኔ ማለት ስለ ልጁ የሆነ አሁን ራሱ ኢቨን ሲሳደቡ ምናምን የነበሩ ሰዎች አሉ። እኔ ስለዛ አይደንቀኝም፣ ግን ሰው ፍላጎቱ ተሳክቶለት ማየት በጣም ደስ ይለኛል። በጣም ጎበዝ ልጅ ነው። ፎሎ ባይደረግም ጎበዝ ነው። ልንገር፣ በጣም ጎበዝ ልጅ ነው። ሳቢው እያለች ነው። የታለ አሊ የሚል ነው አሊ የሚል የራሱ አካውንት ሌላ አለው። አሊ ላክ ነው ሰያ በሚኖሩ ሌላ በቃ ሰያን አስገቡት፣ በአንድ ናቸው አስገቡት። አብረው ነው ያለው። ሰያን ሰያ በአማርኛ ነው ወይስ ለፋንድ በእንግሊዘኛ? በእንግሊዘኛ ሰያ ይሄዳል። እሺ፣ አንድ አበባ ቢልክም አሪፍ ነበር። ነው ላክላት። ሰያዋ፣ ጋይስ፣ ገስት የላካችሁት ምን ልትሆኑ ነው? ቤት ከታችሁ ናችሁ፣ ደስታችሁን አጣጥሙ እንጂ የምር እኔ በጣም ደስተኛ ነ። በዚህ እናመሰግናለን። እውነት ለመናገር ሳርዬ፣ በነገራችን ላይ ወንድማችን አሊ ነው ለኢቲኤች ዴሊቨሪ ጥያቄ ቻሌንጅ አድርጉኝ ብሎ ጥያቄ ያቀረበው ወንድማችን አሊ ነው እንጂ ኢቲኤች ዴሊቨሪ ቻሌንጅ አላደረገም ሰያ ወይ ወጣለሽ፣ ወጣ መስ ያንድ ጊዜ እንዴ! ይሄ ታለ ወንድም ነው፣ በቃ ገብቷል። ይሄ ነው፣ ይሄ አይደለም፣ ይሄ አይደለም። በእንግሊዘኛም ገብቶ ነበር፣ ወጥቷል። በእንግሊዘኛ ይሄ አይደለም። አዳዲስ እየከፈታችሁ የምትመጡ ሰዎች በብሎክ ነው የምናጠናቅቃችሁ። አይ አይ፣ ማጭበርበራቸው እኮ ከዚህ ይጀምራል። በቃ ይኸውልህ፣ አሁን በደቂቃ ውስጥ እዚህ ቁጭ ብንል ሰያ ብሎ ከፍቶ ከፍቶ ከፍቶ ይመጣል። የተረገማቸሁ ሰዎች አሁን ሰያ ብለው በደቂቃ ስማቸውን ቀይረው እኮ ይመጣሉ። እንዴት ናችሁ? ሰላም ነዋ። ኢቴሽ ደግሞ ማለት ነው። ስራውን ካቆምክ እኔም ሱቄን ዘግቼ ነው የሚሄደው።